ስላላችሁ ቀይ ከሆናችሁ ጅል ነው የምትሆኑት። ከዋሉ ገብርኤልን ቀይና ረጅም ስትሆኑ አሉ የሀገሬ ልጆች ጅል ነው የምትባሉት አሉ። እግዚአብሔር ምስክሬ ነው። ቀይ ከሆሽ ረጅም ከሆሽ በቃ ጅል ነሽ። ቄታችንን በቴስታ መተን ያደግን ልጆች ያማቸዋል። ኬፋ መተው ያዙ። ኬፋ ናት። እናቱነን እኮ ነው ሻሻስረን ምናምን ስንቀመጥ ፋራ መሰላችሁ እንዴ ጋይስ ወይንስ አረቡ ሀገር ሄደን ሰራ ምናምን ስንላችሁ ሰግጥ ያልን መሰላችሁ እ ምን ሆናችሁ ነው ብዙ ነገር እኮ እናውቃለን ስድቡንም አፍ ማሞት ሆ ምሆኑ እኮ እናውቀዋለን የልጅና ስትሆኑ ግን ስርዓት ይኖራቸዋል ንግግራችሁም ወሬያችሁ ለከት ባለው ነገር ነው የምትሄዱት ቤት አስተዳዳሪ ስትሆን ን ሚያክል ቤት ይዛችሁ ስትኖሩ መቼም ትርኪ ምርኪ ሴቱ ናቸው አዳሩ ሙሉ ስትበላቀጡ አትቀመጡ አይስዌርም አይስዌርም እንደ እኛው ስንት ነገር አይምሯችን ያሰ ላንጉጅ ልንማር ነው። ያ ገሪሽ ላንጉጅ ልንማር ነው እንዴ! ሰው ምንድነው ያ ገሪሽ? እኛኮ ጌም ለመጫወት ወይ ደግሞ የሆነ ጎሮም ሳንት ለማለት እኮ ብጥስጣሽ እንግሊዝኛ ለማጥናት አንመጣም። እኛውን ላንጉጅ ልንማር ነው። ራሳችን ላይ ልንሰራ። አለ ሳወለላ ያ ገሪሽ ሳወለላ ሀላ ሀላ ሀላ ሀላ ሀላ ኔ ኬኳ ቂባ ቀለጠ ልጅ ቂባ ዘብዝብ ያት ቂቤ ለቅልቅ ያታለው ቂኳን በእናትሽ የልጇን ፎቶ ላኩልኝ። በእናት ወይኔ፣ ሰው ምን ያህል ክፉ ናችሁ ግን ጋይስ፣ የምሬ ነው እግዚአብሔር። ምን ያህል ክፉ ናቸው! እኔ እኔ በጣም የሚገርመኝ ነገር ጋይስ፣ አንድ ሰው ሲሸነፍ ሲደቅም በፋሚሊ ነው የሚመጣው? በቤተሰቦቻችን ይሄ ነውር ነው። እኔ አላደግኩበትም። ቤተሰቦች አላሳደጉኝም እንደዚህ ነው ማን ነው? እግዚአብሔር ነው የምላችሁ። እኔ በምሰደበው ደረጃ ልሰደብ እችላለሁ። እኔ በምባለው ደረጃ ልባል እችላለሁ። ቤተሰብ ግን ምን አደረገ? እውነት ቁጡ፣ ባለጌ፣ ነውር ነውር ነው እየተባለ ያደገ እየተመታ ያደገ ቤተሰብ ያለው ልጅ ስለ ሰው ቤተሰብ አያገቡም። የልጇን ፎቶ እንደምንም አድርገሽ ላኪልኝ። የልጇን ፎቶ እንደዚህ አድርጉ። አታፍሩም? ልጄ ቂቤ ነው ጥረጊላት በዌብስ ቂቤ ነው ማሬታዩ ተጸይፈው ኮኑ ጌክ ኬ ፋሚቤቲን ቂሆ የምሬ ነው ጋይስ የልጇን ፎቶ በልጇ ፎቶ ምን ያህል ክፉዎች ናቸው። እናንተ ልጃችሁን ጠብቃችሁ የልጅ ፍቅር የልጅ ስሜት ያልገባችሁ ሰዎች እኔ የእናትነትን ፍቅር ላስተምራችሁ፣ እኔ እናትነትን ፍቅር ልንገራችሁ በዚች በሁለት ዓመት ውስጥ እግዚአብሔር ምስክሬ ነው። የእናትነት ፍቅር ማለት እናትነት የሚለውን ቃል ስትገልጹ ዓይናችሁ እንባ እንደዚህ ይገጥማል። ይዛችሁ ስታሳድጉ የልጅ ፍቅር ስታውቁ አይደለም ልጃችሁ ምንም በማያውቁት ክፍታፍ በእኔ አይነቱ ክፍታፍ ሚዲያ ላይ ወቶ ልጆቻችሁን አታክ ሲያደርጉባችሁ ማየት አይደለም፣ ዝም ብለው ሲናገሩ እንኳን የሰው ልጅ አንጀ እንባሽን መቆጣጠር ያቅትሻል። እናት ስትኝ ስታሳድጊ ስትደክሚ። ይህን የማታውቁ ሰዎች የልጇን ፎቶ እንደምን ብለሽ የልጇን ፎቶ ላኪ። ልጇን እንደት የልጇን ፎቶ የላችሁ? ልጇን እንደት ምን አረገቻችሁ? ልጄ፣ ለምን የእናንተን ልጅ ነግቻለሁ? ይህን ያህል ነው ክፋታችሁ። ይህን ያህል ነው የበታችነት ስሜታችሁ። ይህን ያህል ነው ለምዳችኋል። የጓደኞቻችሁን የቤተሰብ ምስጢር ይዛችሁ በዛ የምታስፈራሩ ለምዳችኋል። ብዙ ምስጢር አለኝ፣ ብዙ ነገር አለኝ ስለሱ እያላችሁ የምታስፈራሩት ለምዳችኋል። እንዴት የሰው ልጅ በቤተሰቡ በልጁ እንዴት ማስፈራሪያ ልትጠቀሙበት ትሞክራላችሁ? ምን ያህል ክፉ ናቸው! ምን ያህል ጨካኞች ናቸው! ምን ያህል አርዮሶች ናቸው! ግን በዚህ ደረጃ በዚህ ደረጃ እኔ ነገርኳቸው። ዮናስ እንደዛ ሲሰድበኝ እንደዛ ሲናገር ነበረ። እግዚአብሔር በሚያውቀው ቃሌ ነው እግዚአብሔር በሚያውቀው ልጄ። እቺ ዝተት አሮጊት ልጁ ስትናገር እንቤን የመጣው እውነት ምክንያቱም እናት ነኛ ቤተሰብ ነኝ ልጅ ይ ያለው እንዴት ነው ልጅን መጠቀም ያልታደረጉት የምትፈልጉት። በዚህ ደረጃ የሊያ ልጅ እንደምንም ብለሽ ፎቶ አንስተሽ ላኪ እንደምንም ብለሽ እንደዚህ አርገሽ ፎቶ። ማን እኔ ቀላው እንጂ ጅል አደለው። እግዚአብሔርን ቀላው እንጂ ጅል አደለው አረብ ሀገር ሄድኩ እንጂ ፋራ አደለው። አረብ ሀገር ሰራው እንጂ ሰገጤ አደለው። በፔስታል አደለም፣ አረብ ሀገር ልብሴ ይዤ ሄድኩት። በኢትዮጵያ ኤርፖርት ሻንጤን ይዤ ተቋጥሮልኝ ምናምን የወጣሁት ስግጥ ብዬ አደለም አረብ ሀገር የገባት። ስለዚህም ብዙ አውቃለሁ። ምንም ቢሆን የአራዳ ልጆች ያሳደጉኝ፣ አራዶች ናቸው ያሳደጉኝ፣ ከአራዶች ጋር ያሳለፍኩት የኖርኩት። ስለዚህም እርድና ለእኛት ነው መነጋገር ከተባለ

ቪዲዮን ካየሁ ለእኔ እኔ ለምትነግረኛለን እቺ ከሌለክ እየገባ ክሱ ቪዲዮ ምናምን ያልኩበትን ገብታ ጠባጣዋ እርግበት ምን ችግር አለው? እርጭበት ወንድ ከሆንክ እርጭበት፣ ሴት ምን ችግር አለው? ምን ችግር አለው? የሚያስረጭ ከሆነ እርጭበት፣ የሚያስረጭ ከሆነ እርጭበት። አትደነቅ ልልህ ነው በቃ፣ አትደነቅ። አየነው ወጣንበት ገባንበት ከምትሉ እርጩበት፣ ጎርጉሩበት እኔ ተመችቶኛል፣ አይደል ያደረኩት። አድርጉበት። ምን አባታችሁ ታመጣላችሁ። ቪዲዮ ላይ ታምዳለ። ሳልወልድ በፊት የኔ ፍቅር፣ ሳልወልድ በፊት ሳላገባ በፊት ኢትዮጵያ ሳልመጣ በፊት፣ ሁለተኛው ሀገር የቱርክ ሀገር ላይ ስኖር የዛኔ ቀበጥ በነበርኩበት ሰዓት፣ ቅብርር በምልበት ሰዓት ነው። ይገርምሻል። ኃላፊነት ሳይኖርብኝ በፊት የተቀረጸ ቪዲዮ ነው። እሺ፣ ሌላስ የምትሉት አለ? በጎቹ አላችሁ? የት ነው የምናገኘው? በ የበጎቹን ስም ሰርች ስታደርጊው ታገኘዋለሽ እ። ውድ የእኔ ፍቅር ምንም ችግር የለውም። ማነው ብሎክ ያደረግሽው? ብሎክ ላደረገው ለዚህ ቪዲዮ ተጨንቃችሁ ለምትሰሩ ሰዎች ልንገራችሁ ብዬ፣ አትጨነቁ። ኖርማል ከምድር ነገር ምንም የለም። እንግዲህ አፈለሙ ቡርቴ እና ቡና ስጭ ሆነች። ስካፊ አድርገሽ ስጭ፣ አምጩ፣ እኔ ራሴ ይቀንጻለሁ። እሺ ምግብ የለም ወይ በኋላ? አሁንም ታምለልሽ ንፍቅር። አሁንማ በርጩ ምኑ መጣ፣ ጡትም ወደቀ። ምንም አለ በፊት እኮ ጡታችንን ቁጭ እንዳለ ነው። እኪ ኳ መጥምጠ አሁን ለነገሩ ሰርጀሪ ሰራ ነው። ልወጣጠር ነው እንደዚህ አንገቴን እንደማሜ እንደዚህ አድርጌ በእንደማሜ አይነት ሂማኔ ፍሪዝ አድርጌ ማሜን መስዬ ልመጣ ነው። በነገራችን ላይ ማሜን ኮፒ ማድረግ ወዳለሁ። ጎዳሪ አይደለች ጨሪ ጎንደሬ እሷ ስለሆነ እንደሷ ኮፒ መሆን ፈልጋለሁ። አይስ ወረን አይስ ወረን አዎ እንደማሜ ኮፒ ማድረግ ስለፈለኩ አንገቴን ምን አይነት ምን እንዲህ ብዬ እንደማሜ ሼፔን ምንም አስተካክዬ እመጣላቸዋለሁ። አዎ እንዲህ ነው እንግዲህ ኮፒ ካደረጋቸው አይቀር እንደዚህ ነው እንጂ። እንደዚህ እያደረጋችሁ ትመጣላችሁ ነው ቤዛችን፣ የምር አይስዌር አይደል አው ኮፒ ባሚ ያ የኔ ፍቅር ከኮ በዚህ ጋር ተንጭ ልጅ ማማ ታይ። ስለ ጂጂ ዝም አልሽ። እንዴት ነው ዝም የምለው? ድፍረትሽ። ዩቱብ ላይ ጠብቂኝ። ቀይ ወጤን አልጬ ዶሮን እየበላሁ ነው እንጂ ስለ ጂጂ ማሆር። የኔ ፍቅር ዩቱብ ላይ ጠብቁኝ። ዩቱብ ዩቱብ ላይ ጠብቁኝ። ኩዊሊያና አመስግኛት። ለነገራችን ለኩዊሊያ እኮ ጋይስ

ካካማማይ እስኪ እንቺ ኪዩን ማመሰግናት ጋይስ፣ የነፋን ይሄን እየሰማችን ሚስጥር ስታወታ ነው። ዛሬ ማታ ቃጥራናለች። እሱን ስሰማ ሎዛማ ትለያለች። ሎዛ እኮ ያራዳ ልጅ እኮ ናት ጋይስ። ትግራዋይ ሆነች እንጂ እኮ አዲስ አበባ እኮ ነው ያደገችው። ያማችኋል እንደ ገብርኤል እና አዲስ አበባ ልጅ እኮ ናት። ፍሬንዶቿ አንዳለ ባይ ዘ ወይ ያ ሎዛ ፍሬንዶቿ አሁን ሁሉ የኔ ጓደኞች ናቸው እንዳለ ማለት ነው። ሲዲ ነገር ማርያምን ወይኔ ልጄ ምን ሆነሽ ነው ቀጥታለሽ የምትመጪ ወደዚህ? አንቺ ዝም ትያታለሽ። ኧረ ኬኳስ ትቀጠለቅሽ እዚህ ጋር። ኖ ኖ ማማ ነው። ኖ ማማ ኬኳ ኖ የኔ ፍቅር ነው። ልጃቸውን የደበቁ ሁሉ ሲያዩሽ ይበሉሻል። እሺ

ሰዎቹ ጀግና ነው። በፊት ወረኛ ትበስ ነበር። ወረኛ አደለው። ሰዎች ወረኛ ለምትሉ ሰዎች ወረኛ የተግባር ሰው። አሁን አውርጃት ማሪ እሱ ላይ

በቃ አንቺ ተያፈቀዘ ቡችላ ተይ፣ የፈለግሽ ቅሌት አምት ነው ማሬ። እግዚአብሔር ቅሌት ላይ ይጣላችሁ። ቅሌት እዛ ትንሹን ዝጊላት። ቅሌት ላይ ይጣላችሁ። ትል ማለት የምን ትል ነው? የኮሶ ትል አለ፣ የወስፋት ትል አለ፣ የምን ትል የምን ትል? ስድሞኑ ነው አሁን። አዎ፣ ማሬ ቀንተውብሽ ነው። ኦፍኮርስ ቀንተውብኝ ነው። ባይ ቀኑ ብኝ ኑሮ ቀይ ጋይ ሳይሆን እኔ ሰው ቀናብኝ ማለት ማለት አልፈልግም። እውነት ለመናገር እውነት ለመናገር ሰው ቀና ብኝ ማለት አልፈልግም። ክርስቶስ መስክሬ ነው ምክንያቱም ሁል ጊዜም የሚሰራ ሰው ተመልካች አለው ብያምናለሁ። የሚለወጥ ሰው ሰዎች ይመለከቱታል። በብዙ መንገድ ሊመጡባችሁ ይችላሉ። ኦፍኮርስ ስለተሻልኩ ነው ስለኔ የሚወራው እንጂ ላይክ ምንም እንትኑ ነው አይደለም። ግን በዚህ ደረጃ ግን የተጣላችሁ ሰው እየሄዳችሁ ስለዛ ሰው ኢንፎርሜሽን ስጡኝ፣ እንደዚህ የምትሉ ከሆነ ደካማ ጎኖች ስለሆናችሁ ነው። ምን አስፈለገ የተጣላችሁትን ሰው ስትጣሉ ከዛም የእውነት ነው፣ ከዛም ሰዎች መጥተው ሲጠይቋቸው አባቴ ሙት እያላችሁ የምትሉ እኔ ምላችሁ አባታችሁን በጣም የምትወዱ ሰዎች ግን ደስ ይላል። በውሸት በአባት ሲማል በእናት እናቴ ትሙት። እኔ እግዚአብሔር ምስክሬ ነው። እናቴ ከሞተች 12 ዓመት ሆናት። አሁን ማለት 13 ዓመት ሆናት፣ 13 ዓመቷ ማዘር ከሞተች እኔ እስቲል እናቴ ትሙት ብዬ ውሸት አሏሽም እኔ እግዚአብሔር ነው የምላችሁ። ሙታለች እንግዲህ ለመዋሸት ለመዋሸት ሙታለች እኮ አይደለ እ የሞተች እናቴ ትሙት ግን ረ ሙታለች ብዬ መፎገር ችላለሁ። ግን እስቲል እናቴ ትሙት ማለት ያስፈራኛል በውሸት ገብርኤልን። እንዴት ነው ሰው በህይወት በቆም ያለው አባታችሁ እያለ አባቴ ሙት ብላችሁ የምትዋሹት? ግን እንዴት ነው በህይወት እያሉ እናትና አባቶቻችሁ በውሸት እናቴ ትሙት አባቴ ትሙት ነው የምትሉት? ኪዳነ ምሕረትን የምሬን ነው። መቤት እንዴት ነው ግን የምትሉት? እንዴት ነው የሚመጣላችሁ? ምን ልበል ምን ልበል ምን ልበል፣ ወይኔ ሁሴ ሁሱ ምናምን ደንግጠሻለሁ። ክርስቶስ እየ ኧረ በመቤቴ ኧረ በማርያም እኔን አታውቁኝም። ኧረ በመቤቴ፣ እግዚአብሔር ምስክሬ ነው። አታውቁኝም፣ ብታውቁኝ እንደዚህ አትሉ። ለምንድን ነው የምትደነግቸው? ስ ስታይ ስለማልፈልግ ነው። ልጄን ስታይ ስለማልፈልግ እኔ ድሮ አትሰኝም አትተሰኝም ግን አሁን ከዛች አስመሳይ ጋር ስትታይ። በነገራችን ላይ እኔ ነገርኳችሁ፣ እኔን የሚያቀኝ ያቀኛል። እኔ እኔ እኔ አስመሳይ ምናምን ቅናተኛ የምትሉኝ እኔ እናቴ ትሞት፣ በሕይወት አይደለም ማላውቀው ሶሻል ሚዲያ ላይ በማውቀው እሱ አይደለም። በገዛ በራሴ ጓደኞች እምቀና ልጅ አይደለሁም እኔ። የሚያውቁኝ ይመሰክራሉ። ነገርኳችሁ እኔ ለጓደኝነት የጓደኝነትን ትርጉም እኔ ጓደኛ የሆኑት እኔ መመስከር ችላለሁ፣ ስለ እኔ ጓደኞች። እኔ ጓደኞቼን ስወዳቸው አልኳችሁ፣ በማድረግ በመደራረግ አይደለም የእውነት ነው። ጓደኞቼን የምቀርባቸው የእውነት ነው፣ የምወዳቸው የእውነት ማለት ነው። ስለ ጓደኞቼን በአፌ ክፉ አውርቼ አላውቅም፣ ተናግሬም አላውቅም። ሼም ነው የሚይዘኝ። እንደው አንድ አንድ አለች፣ እሷም ፈርዘር ልክ እንደዚች ፈርዘር ስለረገጠች ቁጭ ብዬ ዩቱቤሌ ረግጫታለሁ፣ እንደዚህ እንደዚህ አድርጋኝ። ምክንያቱም የሰማሁት ነገር በጣም ብዙ የሚያስፈራ ባድ ነገሮች ስለሆኑ በሕይወቴ ማለት ነው። በጣም የሚያስደነግጡ ነገሮች ስሰማ እንደ ሰው እንደ ጓደኛ ለእኔ አይገባኝም ብዬ ፊት ለፊት ዩቱቤሌ ቁጭ ብዬ አውርቻለሁ፣ አልዋሽም። ምክንያቱም ደንግጬ ማለት ነው፣ በጣም ደንግጬ ለጓደኛችሁ የሚደረገውን ነገር አድርጋችሁ አድርጋችሁ መልሳችሁ በተቃራኒ ስለ እናንተ መልስ ስሰሙ ትደነግጣላችሁ። እና እንደዚህ የቀረብኳት ሰው እንደዚህ ያልኳት ሰው እንደዚህ ያረግችን ብዬ በግልጽ ኢትዌ ሌ ቁጭ ብዬ አውርቻለሁ። ይሄ ቧልትም አይደለም ሐሜትም አይደለም። ምክንያቱም የምትሰማው የምትመለከተው ነገር ነው። ቅሬታ ካለባት ወጣት ትናገራለች። ገብታችኋል? ግን እውነታውን ነው፣ ያየሁትን በጓደኛ የደረሰብኝ ነው። የአንድ ጓደኛ እኮ እንደዚህ ያደረገችን ብዬ አውርቻ ነው። ይሄ ሐሜት አይደለም። ለእናንተ ሊመስላችሁ ይችላል። በተቀራ ብዙዎቻችሁ ጓደኛ ብላችሁ ይዛችሁ እኮ ጓደኞቻችሁን የምትፈሩ ናችሁ እኮ። አናውቅም እንዴ? ጓደኞቻችሁን የምትፈሩ እኮ ናችሁ። ጓደኛ አትፈራም። ጓደኛ ትፈራለች እንዴ? ጓደኛ ትከበራለች እንጂ አትፈራም። ጓደኛዬ መታ የሆነ ነገር እንደምትላችሁ ስለምታውቁ ተሸማቃችሁ የምትቀመጡ ናችሁ እኮ አይደላችሁ እንዴ? ከዛም ለእኛ መታችሁ እኮ በውስጥ እኮ የምጽፉት አለ፣ የምትነግሩን የምትሉን ነገር አለ፣ የምታጽናኑን ነገር አለ። ፊት ለፊት ወጥታችሁ ግን አረ ከእኔ የሆነ ነገር ብትለኝ እስኪ ምናምን ትላላችሁ እኮ አይደለ። እኔ ደግሞ እንደዚህ አይነት ልጅ አይደለም፣ አስመስዬም አላውቅም፣ መስዬም አላውቅም። እራሴን መስዬ ነው ፊት ለፊት የምመጣው ገብቷች ኋላ ጓደኞቼን ለማስደሰት የማደርገው ነገር የለም። ጓደኞቼ እንዲጠሉኝ የማስ የማደርገው ነገር የለም። እራሴ ሊያሾንኝ ነው መመጣ እነሱም ጋር ስሄድ እንደዛው ነኝ፣ እዚህም ስመጣ እንደዛው ነኝ። እዚህ ጋር ስትመጡ ሌላ ሰው፣ እዛ ጋር ስትሄዱ ሌላ ሰው አትሁኑ አትሁኑ። አይጠቅማችሁም፣ እግዚአብሔርን አይጠቅማችሁም። ራሳችሁን ስትሆኑ መጨረሻ ራሳችሁ ያስከብራችኋል፣ አያስነቃችሁም። በተቀር አሁንም ልንገራችሁ፣ በገብርኤል ሊያሾ ተሰማሽ ብላችሁ ቪዲዮ አትስሩ። እግዚአብሔርን እኔ ልጅ የትሙትን የምንም አይመስለኝ፣ እግዚአብሔር ምስክር እኔ ይውላችሁ የፈለጋችሁትን ብትሉ፣ እኔ በዚህ ሰዓት ላይፍን የምኖር ሴት ነኝ። ለእኔ ስለ እኔ ስታወሩ እንደተበለጣችሁ ስለማምን እንደበለጥኳችሁ ስለማቅ ነው የምታወሩ ያገባችሁ በምንም ወይ ብትመጡ ከእናንተ የተሻልኩን እንጂ ያነስኩ አይደለሁም። በተለይ እንዴት የሰው ልጅ ወይ እስኪ መልሱልኝ። እናንተ ደና ቁርት ብላለች ማሜ፣ እስኪ መልሱልኝ። የተጣላችሁት ሰው ጋር እየሄዳችሁ ለምን ስቶሪ ያደረጋችኋት? ለምን ከእሷ ጋር ተገናኛችሁ? እስኪ የልጇን ፎቶ እስኪ እንደዚህ አድርጓት ብላችሁ ከጠየቃችሁ ችግርን ይልኝ ያለብኝ የሀገር ልጅ እኔ ነኝ። ችግር ያለብኝ ማነው? ችግር ያለበት እስኪ ንገሩኝ። እኔ እኔ ነኝ ችግር ያለብኝ እኔ እስክሪን ሻት ምናምን እኔ እኔ አልወድም። ኪዳነምህረት ምስክሬ እኔ የሰው ስቶሪ የሰው የተጻጻፉ ምናምን እንደዚህ ማውጣት አልወድም። ሲጀመር የጓደኛዬ አይደለም የኖርማል የተጻጻፍ በህይወቴ ይጸጽተኛል። የዮናስ ማኛን የዛሬ 8 አመት 9 አመት ቮይሱን ያወጣሁበት እኔ ሰው እንኳን ወሬ አውርቶ ፎርዋርድ ማድረግ አልወድም። እንደዚህ አለችኝ ብዬ መላክ ራሱ አልወድም። እግዚአብሔር ነው የምላችሁ። እንዴ ለምን የተጣላችሁትን ሰው በዚህ ደረጃ መከታተል? እንደዚህ ነው እንደዚህ ነው። ከዛ ምንም ስለ እኔ እንደማታወሩ፣ እንደማትጠይቁ፣ እንደማትናገሩ ስለ እኔ ሰው አስተያየት ከተሰጠ የምትሳደቡ ዜጎች ናቸው እኮ። አላ አላ አንቺ ደግሞ ደንስ በዚህ ምን አድርጊ ነው የምትይኝ? አንቺ ደግሞ እሺ እኔ እኮ እያመለጠኝ እኮ ነው፣ ለምዶብኝ እኮ ነው። ጓደኛዬ በቃ ሽቱቱት ነው ትላለሁ።

ስ1 ላይፍ፣ ግን ዛሬ ላይፍ ግዴታ ነውይ፣ እሱ አይቀርም። ግን ዛ መስራት አለብኝ። የዞኔ እንደ ዞኔ ዞኔ የልጄ ባል ሊደፍረኝ ነበር ብላ ቪዲዮ ሰራች እኮ አንቺ ሰው ምን ነው ግን፣ እንደው ይሄ በሰርጀሪ የተሰሩ ሰዎች ግን ምን አይነት አይምሯቸው ሰርጀሪ ሲቀልጥ ሰ ጋይስ፣ እኔ ሰርጀሪ ግን ብሎን ይነቃል እንዴ? ግን እኔ ግን አልገባኝም። ኧረ ጓደኛ ምን ማ አታጭኝ ምን ይቅርብኝ፣ በቃ ከነ ወርጪ ከነ ምን ይቀመጣል ነው? ጋይስ ከነ ወርጪ ከነ ምን ይቀመጣል ነው እንጂ እኔ ማ ሰርጀሪ ብሎን ያላላል ይሄ ሰርጀሪማ እንዴ! አንቺ ጭራሽ ልጅ ልጅሽ ልጅሽ ሻፈደብኝ ሊደፍረኝ፣ እቃውን ነካክቷል እኮ ዩቲዩብ ላይ እንደውም። እሷ እሱ ኢትዮጵያ ኢትዮጵያ ያለች መስሏታል። ኢትዮጵያ በቀን ደ ኢትዮጵያ ነው ፋኒ። እኛ ላይ እንደምትዝተው ለምዳለች፣ አለች እኮ ያቺ አሮጊት እኮ አለች እኮ ሊያ ላይ ለምደሻል፣ ለ እከስሻለሁ፣ እመጣልሻለሁ፣ እንደዚህ አደረግሻለሁ ያልሽ እያሳቅቅሻት ልጅቷ ለምደሻል እንዴ ለ በነገራችን ላይ ያገኘ ልጅሽ ፋኒ ካልከሰሳት፣ ፋኒ እኛ ራሱ ነው የምንቀየረበት። ፑሽ ፋኒ አንተ ወንድነትን እስከ ዛሬ ዘጠኝ ዓመት ተቀጥቅጠህ ተረግጠህ ኑረሃል። አሁን አንቺም መቤት እናት ግን እንደዚህ ናት ማለት ነው። እሱን እኮ ነው የምልሽ። ወሬ አሁን ዩቱብ ላይ ቆንጆ አድርጌ መውረት አለብኝ። ቀይ ወጡ

ፋኒ ፑሽ እንደው ነግሬ ያለው ጭራሽ እኔ በነገራችን ላይ ዞሬ ላይ እየተመኘሁት ነው። ሚዲያ ላይ እግዚአብሔር ያቅልልሽ ነው ያልኩት በገዛ ጋይስ ግን አሁን እሱ ሊደፍላት የሚጠጋት ፋኒ ኮሚቲቲ እኮ ነው። እሷ እኮ አሁን ሰርጀሪ ተቆራርጣ ምናምን እራሷን ስጋዋን መለስ ያደረገችው እ ከዞን መልስ ጥሎ ዞኔ ራሷ ነበር እኔ ከዞን መልስ ዞን እኮ ስለሆነችብኝ እ ነው ምክንያቱም ሰርጀሪ ተሰርቶ ለሰው ልጅ አንገቱ ምኑም ሲወጣ ይተናል። ዞኔ ያው ናት። ለዛ ነው ዞኔ መላት በነገራችን ላይ እና ያ ጊዜ በጣም ትልቁ ዞን እኮ ናት ሶ አራት አምስት ያረገዘ ዞን እኮ ነው። ሲያረግዙ ዞን